ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ። ለተከበረው ምክር ቤት፣ ለኢትዮጵያ ህዝብ፣ ለኤርትራ ህዝብ እና መንግስት በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው። እንነጋገር ሰጥቶ መቀበል ባለበት መርህ። ህዝቦች በሚጠቅም መርህ በገበያ መርህ ይህንን ችግር እልባት እናበጅለት ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል እንጋፈጠው እንወያይ ነው እንጂ እንዋጋ አደለም ውጊያም አያስፈልግም። ብዙ ክሶች ይሰማሉ አብዛኛው ክስ ውሃ አይቋጥርም የኤርትራ ህዝብ ወንድም ህዝብ ነው የኤርትራ ህዝብ ምስኪን ህዝብ ነው እንደ ኢትዮጵያ ለማድረግ የሚፈልግ ህዝብ ነው የሚያስፈልገው ልማት ነው ውጊያ አደለም ተባብረን መልማት ተባብረን መስራት ነው እንጂ አንዱ አንዱን መውጋት የኛ እቅድ አይደለም። በሌላ መንገድ በሌላ መንገድ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት ደግሞ የለብንም፣ ጭራሽ ስጋት የለብንም። ይህም መሰማር አለበት። ማንም ደፍሮ አይሞክረንም በቂ ዝግጅት ስላለ የምንዘጋጀው ግን ውጊያ ለማስቀረት ስለሆነ በእኛ ኢኒሽቲቭ ከማንም ጋር የመዋጋት ፍላጎት የለንም። እንደምታስታውሱት ሶማሊያ ጋር ይዋጋሉ የሚባል በጣም ብዙ ንግግሮች ነበሩ። የፈታንበት መንገድ አይታችኋል። በሶማሊያ እና ኬንያ መካከል ችግር ሲፈጠር ዘልን የገባነው እኛ ነን። በሱዳን ወንድሞች መካከል ችግር ሲፈጠር ዘልን የገባነው እኛ ነን። ሳውዝ ሱዳን ችግር ሲፈጠር ዘለን የገባን እኛ ነን። በከባቢያችን ሰላም፣ ልማት እንዲመጣ ስለምንፈልግ እስከዛ ላይ ከማንም ጋር አንድ ጥይት ተኩሰን አናውቅም። ወደፊትም የኛ ፍላጎት ይሄው እንዲቀጥል ይሄው እንዲቀጥል። ምንም አይነት ትንኮሳ ከየትኛው ወገን መኖር የለበትም። ትንኮሳ ካለ ምላሹ ከፍተኛ ስለሚሆን፣ በኛ ወገን ግን ትንኮሳ እንደማይደረግ እያረጋገጥኩ የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ብልጽግና ኖረ አልኖረ ይሄ ምክር ቤት ኖረ አልኖረ መቶ ሰላሳ ሚሊዮን ህዝብ፣ ኢኮኖሚው እያደገ ያለ ህዝብ፣ መለወጥና ከድህነት መውጣት የሚፈልግ ህዝብ ጫፍ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም አይችልም። ይሄን ማንም ሰላም ወዳድ ነኝ የሚል የዓለም መንግስት፣ ግለሰብ፣ ቡድን ከወንድሞቻችን ጋር አነጋግሮን በህግ አግባብ በቢዝነስ ተርም የኢትዮጵያ ጥያቄ ምላሽ እንዲያገኝ ወንድሞቻችን ተጠቃሚ እንዲሆኑ የሚያስችል አንክብል ሶሉሽን እንዲፈጠር ለመላው ዓለምም ጥሪ እናቀርባለን። እኛ የምንፈልገው በሰላም ችግራችን እንዲፈታ ማድረግ ነው። የቀይ ባህር ጉዳይ የማይፈታ ህልም ነው። የሩቅ ጊዜ ህልም ነው። እንዴት እንደዚህ አይነት ነው፣ የሩቅ ጊዜ ህልም ይሄ መንግስት ያስባል የሚሉ ግለሰቦችና ቡድኖች አልፎ አልፎ ይደመጣሉ። ይሄ ዓለም አንድ ግለሰብ ግለሰብ ኩባንያ ማርስ ላይ ወጣለው የሚልበት ማርስም ወጥቼ ወርሳለው የሚልበት ዓለም ውስጥ እየኖር 30 እና 40፣ 50፣ 60 ኪሎ ሜትር ያለችን ቀይ ባህር ለመንካት አናለመን ማለት ሚቻል አይመስለኝም። እኛ ህልመኞች ነን። ህልማችን ግን ብልጽግና